እሱን ደግሞ አስቀድማችሁ ብዙ ነገር እንዳትናገሯት ማሳወቅ ስላለብኝ ነው። ማሳወቀው ብላን የመጣችሁ እንግዲን፣ ያው እንደሚታወቀው ባለፈው ቪዲዮ ሰርችላችሁ ነበረ። ኒካ እንዳሰረች ና ሮመዳን ራሱ አብረው እንደነበሩ ስትናገር ነበረ። እንደውም ከጓደኛ ዋጋ ተጣልታ ነበረ፣ ከሰሙ ጋር ማለት ነው። ምክንያቱም በዚህ ፍጥነት አዲስ ህይወት መጀመር የለብሽም። ልጁን አታውቂውም፣ አላጠናሾም ስለዚህ ከዚህ ልጅ ጋር ኒካ ማሰር የለብሽ ምናምን ነገር ብላት፣ እሷም ደግሞ ስለምትቀኝብኝ ነው ምናምን ነገር ተባብሎ፣ እንደምታውቁት በጣም በትልቁ ተጣልተው ነበረ። ነገር ግን አሁን ደግሞ ነብሰ ጡር ነኝ ብላለች። ሁለተኛ ልጅ ነብሰ ጡር ነኝ ብላለች እና በሀላል ነው ኒካ እስካሰርኩ ድረስ ሀላሌ ነው። ምንም ማድረግ እችላለሁ። እኔ ልጅ መውለድ እፈልጋለሁ። ልጅን በአንድ ልጅ ብቻ ማስቀረት አልፈልግም። ስለዚህ አንድ ሰው ደግሞ ኒካ እስካሰረ ድረስ ያው ጋብቻ ያደረገ ያክል ነው። ስለዚህ በኒካ ልጅ መውለድ እችላለሁ። የግድ ሰርግ መደገስ የለብኝም ብላለች። መብቷ ነው። እንዳለችው የኒካ ባሏ ከሆነ እንግዲህ እንዳሰርቡኝ ብላለች። ገና ከሆኑ እንዳሰርቡኝ አሸሸ ገዳሚ ያለ ሰው የለም። በስርዓት ቤተሰቦች ጋር መጥቶ ጠይቆ ነው ኒካ ያሰርልኝ። ስለዚህ ምንም አይነት ተቃውሞ አልፈልግም ብላለች። እንደውም እናንተም ከቻላችሁ አግቡ፣ ውለዱ እና እኔ እናቴ ባትወልድ ኖሮ እኔ እህትና ወንድም አይኖረኝም ነበረ። ስለዚህ እኔም ልጄን አንድ ልጅ ብቻ አድርጌ ማስቀረት አልፈልግም። እንደምታውቁት ከልጅ አባት ጋር ተጣልተናል። ከአንዴም ሁለቴ ቻንስ ሰጥቼዋለሁ። እሱ ግን ምንም የሚቀየር ሰው አይደለም። ስለዚህ ህይወት ስለሚቀጥል እኔም ደግሞ አጋዥ ያስፈልገኛል። ስለዚህ አጋዥ ደግሞ ወይንም ደግሞ ባለቤቴ ውጭ ነበረ የሚኖረው፣ አሁንም የሚኖረው ውጭ ነው ነገር ግን በሮ መዳን መጥቶ ነበረ ኔከው የሚታሰረው ያኔ ነው። ስለዚህ ልጁም የቢኒ አይደለም የዚህ የአዲሱ ፍቅረኛ ነው ብላለች፣ ወይንም የአዲሱ ኒካ ነው ብላለች። እንግዲህ እማማ ጨቤ እሷም አላወቀችም ነበረ። ትናንትና ሱቅ እያለች በጣም ስራ በዝቶባት ነበረ። አሞኝ በጣም ስላመመኝ ሐኪም ቤት ሂጅ ቼክ ስደረግ ነብሰ ጡር እንደሆንሽ ነሽ ተብዬ ተነገረኝ፣ ያለችው። ለማንኛውም ደስ ይላል፣ ደስ ይላል። እውነት ነው፣ ምክንያቱም እኔ አደንቃታለሁ። ከስደት ከገቡ ስደተኛ እህቶቻችን አንዷ እሷናት ማለት ነው ነው የምላቸው ሆነ። በተለይ ኢትዮጵያ ከገባች በኋላ በጣም አሉ ከአረብ ሀገር ከወንድም ከሴትም ጀግና የሆኑ። እኔ ከወንድ ጀማልን አደንቃለሁ፣ ምክንያቱም ሁሌ የሰታዩት ስራ ላይ ነው። ስራ ላይ ነው በጣም ቢዚ ነው በስራ ማለት ነው። እና ከሴቶችም ደግሞ እነ የተንቢ አንዷ ደግሞ እማማጨቤ ናት ማለት ነው። እማማጨቤን ግን ታውቃላችሁ። እሷም አንደኛዋ ስደተኛ እህታችን ነበረች። ገባች፣ ትዳር ያዘች እንደ ማንኛውም ሰው። ትዳሯ ደግሞ ያው እንደምታውቁት ጭቅጭቅ የበዛበት ነው። ከአንዴም ሁለቴ ተጣልተዋል፣ ታርቀዋል። ነገር ግን ሊስማሙ አልቻሉም። ከዛኛው ትዳሯ አንድ ልጅ አግኝታለች። ነገር ግን ለልጄ እህት ወይም ወንድም ያስፈልጋታል ብላት ስላሰበች አዲስ ህይወት ጀምራለች። እና በጣም ጎበዝ ልጅ ናት። የምሬድ ነው የምላቸው። ላይፏን ቀጥ አርጋ የያዘች በዚህ ጋር ልጅ ይዛ ከዛ ደግሞ እናቷን በደንብ ነው በቃ፣ እናቷን በደንብ ነው የምዘይረው። እና በሱ በሱ ነገር በጣም ነው የምወዳት እውነት። እናቷን ለማስደሰት የማታደርገው ጥረት የለም። በቃ ላለ አረብ ሀገር ሆና ቤት ምትሰራላትን ብዙ ነገር ይቀረው ነበር ግን እዛ ሆና እመጫት ሆና እንደዛ እየሰራች የእናቷን ቤት ለማስተካከል የምትሄድበት መንገድ በሙሉ በጣም ነው የሚያስደስተኝና እናቷም ደግሞ ከልቧ ስለመረቀቻት ይኸው እንግዲህ አዲስ ህይወት ሰጥቷታል ማለት ነው። በነገራችን ላይ ህይወት ላይፍ እንድቀልላችሁ ከፈለጋችሁ የእናትና የአባታችሁን ምርቃት ተቀበሉ ማለት ነው። እውነቴን እንምላችሁ እናት አባት ካዘነባችሁ የተመቻቸው ይመስላቸው ራሱ ምችን ስራ ያትሆኑ ማለት ነው። ስለዚህ እማማ ጨቤ ደግሞ የእናቷ ዱአ ደርሷላት ነው መሰለኝ ይሄው አዲስ ህይወት ጀምራለች። እንግዲህ ናስቡት፣ ሮሜዳን እንግዲህ ያለፈው አንድ ወር ሁለት ወር ቢሆነና በሁለት ወር ውስጥ ኒካ ስራ አሁን እንግዲህ ነብሰ ጡርናት በጣም ደስ የሚል ነገር ነው። ስለዚህ ባካቸው መጥፎ ኮሜንት አትኮሜንቱላት፣ ይከፋታል። ምክንያቱም እንዳለቻችሁ ነው። ሀራሙ አይደለም፣ በስርዓት ኒካ አስሮላት ነው። ስለዚህ የግድ ሰርግ ለመባል የግድ ወጪ ተወጥቶ ትልቅ ሰርግ መደረግ የለበትም። በቃ እሷ ደግሞ ግርግሩን አልፈለገችውም። ሰርግ ደግሶ ምናምን ሰውን አልፍቶ ምናምን ነገር እሱን አልፈለገችውም። ምክንያቱም በቃ መብት ነው። ስለዚህ ዋናው ነገር የሰርግና ወይም የጋብቻ ዋናው ነገር ምንድን ነው? ሽማግሌ ሰው ይልካል፣ ከዛ እናት አባት ይቀበላል፣ ከዛ ኦኬ ተብሎ ጨኙነቱ ወይም ደግሞ ኒካው ይጀመራል ማለት ነው። ስለዚህ ይሄ እውቅና ካገኘ የግድ ሰርግ መደገስ የለበትም። ስለዚህ እማማ ጨቤ አግብታለች፣ ያረገዘችውም ከአዲሱ ባሏ ነው ማለት ነው። ባሏን ጊዜ ሚዲያ ላይ ማውጣት አልፈለገችም ይመስለኛል። ባለፈው ለረመዳን ፍጥር ሰርታ ምናምን ለፍጡር ሄዶ ነበረ። ነገር ግን ልክ መምጫው ሲደርስ ካሜራውን አጠፋች እኛን ቻው ምናምን ነገር ብላ ካሜራውን አጠፋች ማለት ነው። ምናልባት ካለፈው ሕይወቷ ተምራ ሊሆን ይችላል። ምክንያቱም ቢኒ እንደምታውቁት የሚዲያ ሰው አልነበረም። ከሷ ጋር ከተጋባ በኋላ ነበረ ሚዲያ ላይ መውጣት የጀመረው። ነገር ግን እሷ ባሳየችው ሚዲያ ላይ እሱ ጭራሽ እሷን ያልሆነ ያልሆነ ነገር የሁለታቸው ሚስጥር እያወጣ ሲናገር ነበር። ምናልባት ከዛኛው ሕይወቷ ተምራ ሊሆን ይችላል። አዲሱን ትዳሯን ወይም አዲሱን ባሏን ሚዲያ ላይ ማውጣት አልፈለገችም ማለት ነው። ምናልባት ደግሞ ወይ ጊዜው ገና ስለሆነ ትንሽ ልቆይ ብላም ሊሆን ይችላል መብቷ ነው። በነገራችን ላይ ሚዲያ ያየው ነገር አይበረክትም። እማማ ጨቤ ደብቀ ሻዥ ማለት ነው። እና የምን ሌላችን ነው መጥፎ ነገር እንዳትኮሙትላት የምር በቃ፣ ህይወት ይቀጥላል። ከዛኛው ጋር ቢሆንም የእሷ ጥፋት አይደለም ማለት ብዙ ጊዜ ለማስተካከል ብዙ ጊዜ ሞክራለች። እንደውም የተለያየ እናትና አባት ከማይፈልጉ ልጆች እሱ አንደኛዋ ናት እንደውም ታረቀኝ ላ ብለው ነበር ትዝ ካላቸው ታረቀኝ እኔ ልጅ መውለድ ይፈልጋለሁ ልጆችን ደግሞ የተለያየ አባት ማድረግ ስለማልፈልግ መውለድም ካለብኝ ከአንተ ነው መልደው እያለች የሆነ ሳለ ቪዲዮ ሰርታ እንደውም በጣም ተቃውሞ ቀርቦባት ነበር ከእናቷም ጭምር ስለዚህ አየች አየችው። እሱ ምንም የሚቀየር ልጅ አይደለም። ሲጀምር ምንም የሚሻሻል ልጅ አይደለም። ሴት ልጅ ደግሞ አንዴ ከቆረጠች ቆረጠች። በተለይ ሴት ልጅ ራሷን የምታስተዳድር ከሆነች ለውሳኔ በጣም እንትናት። የምሬን ነው የምላችሁ፣ ጀግና ሴት ውሳኔዋ ሁሉ የጀግና ነው። ስለዚህ የሆነ አንዱ ለሶስት እድል ለሰው ትሰጣላችሁ አይደለም። እድሉ ካልተጠቀመበት በቃ ህይወት ይቀጥላል እንጂ ከእሱ ጋር ጨጓራውን እያላጠ አብሮ የሚቀጥል ሰው የለም። ስለዚህ እማማ ጨቤ ምንም ነገር አላጠፋችም። ስለዚህ ብቻዋን መኖር ይከብዳል። የሰው ልጅ ከሰው ጋር ሊኖር ግድ ስለሆነ አዲስ ህይወት ጀምራለች። ስለዚህ ልጁ የቢን ይመስሏችሁ እንዳትቀውጡት ማለት ነው አይደለም እንዳለቻችሁ፣ አዲሱ ባሏ ነው እንግዲህ ከውጭ ነው ብላለች። ውጭ ራሱ የትኛው ውጭ እንደሆነ አላውቅም፣ ግን ሳስበው ሳስበው ባሏ ሳውዲ አረቢያ የሚኖር ይመስለኛል። ያው እሷም ከዚህ በፊት ሳውዲ ነበረች። በዛ ላይ ደግሞ ብዙ ሀበሻ ወንዶች ያሉበት ሳውዲ አረቢያ ስለሆነ ምናልባት ባሏ የሳውዲ ነው ወይም ሳውዲ የሚኖር ኢትዮጵያዊ ነው ብዬ አስባለሁ። እሷ ግን ለማሳየት አልፈለገችም ማለት ነው። ምናልባት ሌላ ጊዜ ልታሳይ ትችላለች። ባታሳይም ግን ኖርማል ነው። ለማንኛውም ኮሜንታተሮች ሌላ ነገር እንዳጽፉላት የምር በቃ መብሩክ ብቻ በሏት። መብሩክ በርች፣ ጀግናነሽ ይመችሽ፣ ማም ነገር በሏት እንጂ በቃ ላይ ነው ደስ የማይል ኮሜንት እንዳሰሯት። የምር በተለይ ኢትዮጵያ ከገባች ጀምሮ ነው የመከታተላት። በፊት እንኳን ብዙም ጸባዋ አስቸጋሪ ወይም ደግሞ የሆነ ትንሽ ወጣ ያለ ሴት መስለኝ ነበረ። ኢትዮጵያ ከገባች ግን አንዳንድ ሰው ግን ይገርመኛል። አረብ ሀገር ላይ ጨዋ የነበረ ኢትዮጵያ ሄዶ በጣም መዝናናት መዝናናት ነው የሚፈልገው። እዚህ ተጨቁ ነው የነበረ። አረብ ሀገር ላይ ያለ ደግሞ በጣም ፈታ ያለ ሰው ኢትዮጵያ ገብቶ በስራ ጥምድ ነው የሚለውና፣ አንደኛው እሷ ናት ማለት ነው በቃ ስራና ስራ ላይ በቃ በቃለ በደንብ የምትሰራና ጀግና ናት። ስለዚህ አድናቂዋ ሆኛለሁ። ኢትዮጵያ ከገባች ጀምሮ ነው ግን አድናቂዋ የሆንኩት። ለማንኛውም የአረብ ሀገር ሴት ጥሩ ሕይወት ይገባታል። ስለዚህ እንደዚህ ጀግናው ሲሰሩ ደግሞ እኛም ሀገራችን ገብተን አገራችን ላይ ሰርተን እንደምንለወጥ የሚያሳዩ ልጆች ናቸው ማለት ነው። እሷም የተንቢም ማለት ነው። ስለዚህ ህይወት ይቀጥላል። መጥፎ ኮሜንት አትጻፉ። በነገራችን ላይ ምንም የከፋት ላትመስል ትችላለች። መጥፎ እስከሆነ ድረስ ማንኛውም ሰው የሆኑ ነገር አንበቦ መከፋቱ አይቀርም። እሷ እዚህ ጋር መታለም እንደዚህ ያላችሁ ምናምን ስላለች ብቻ ሳይሆን በቃ ካፋችን ጥሩ ነገር ይውጣ ማለት ነው። በቃ ያሰው እንኳን ተሳስቶ እንኳን ካያችሁት በቃ ልቦና ይስጠ ወይንም ፈጣሪ ጥሩ ነገር እንዲሰራ ይርዳው ነው እንጂ፣ አንተ እንደዚህ አንተ በዚህ ወታነች እንደዚህ ነች ምናምን ነገር አትበሉ። ምክንያቱም ቅስም የሚሰብራል። እውነቴን ነው የምላቸው። ስለዚህ እማማ ጨቤን መጥፎ ኮሜንት እንዳትኮምቱላት። አሁን ላይ እያያቸው ነው። እናቷን ራሱ በደንብ ተንከባክባ የያዘች ጀግና የስደት እህታችን። በእውነት ነው የምላቸው ስደተኞች በሙሉ በቃ ጥሩ ሕይወት እንዲመኙ እንዲኖሩ እፈልጋለሁ። በቃ ምኞቴ ይሄ ነው። በቃ ማንም ሰው ከአረብ ሀገር ገብቶ ስደትን ያየ እህትም ሆነ ወንድም ኢትዮጵያ ገብቶ የሆነ የተመሰቃቀለ ሕይወት እንዲኖር አልፈልግም። እምነት ነው የምላቸው ምክንያቱም ቢያንስ የሰው ልጅ ችግርና መከራ እንችሉ ስንት ላይፍ እዚህ ችግር መከራ ብዙ ነገር አሳልፎ ኢትዮጵያን ገብቶ ደግሞ መጥፎ ህይወት ምናምን ማሳለፍ የለበትም። ስለዚህ ምንድን ነው እንደ ባሪያ ይሰራ እንደ ንጉስ ይኖራል የሚባል አባባል አለ። ስለዚህ እዚህ ችግር መከራ ብዙ ነገር ችለው የሚኖሩ እህቶቻችን ወይ ወንድሞቻችን አገር ገብተው ደግሞ ፈታ ያለ ህይወት እንዲኖራቸው ምኞቴ ነው። እንዲኖራቸውም ደግሞ የአቅሜን በአበረታታ የአቅሜን የምችለውን ደስ ነው የሚለኝ ስለዚህ አንደኛው እማማ ጨቤ ናት። እና ክፉ ነገር እንዳጽፉላት መብሩክ በሏት። በቃ ከቻላችሁ እንኳን ደስ አለሽ፣ አይዞሽ፣ በርች በሏት ማለት ነው። መልካምነት ለራስ ነው። በነገራችን ላይ ለሰው ጥሩ ነገር ስትመኙ ጥሩ ነገር ይደረግላቸዋል። ለማንኛውም ስለነበረን ቆይታ በጣም አመሰግናለሁ። ሰላማችሁ ብዝት ስትተረፍ ይበል ያላችሁበት ቦታ ሁሉ